ይሄ ኢዶን ሀቭ ቱ ቴል ላይክ ካስኮ ምንድነው? ደግሞ ይሄ እኔ አልወደውም፣ ዋልማርት የሚባል ሱቅ ባይዘው አልወደውም፣ ግን ዋልማርት፣ ሴቨን ኢሌቨን፣ ምናምን ምናምን፣ ኢዶን ሀቭ ቱ ሜንሽን ኤኒቲንግ ላይክ። አንድ ሰው አቅሙ ኖሮት ሄዶ ከፈለገበት ቦታ ገዝቶ መጠቀም መብቱ ነው። ገባችሁ? አረገ መጠቀም መብቱ ስለሆነ ከአንቺ ኪስ ካልወጣ፣ ሴቶች ናችሁ ደግሞ። አብዛኛው ወንዶች እንደዚህ ወንድ ልጅ እንደዚህ ያቅም ወንዶች እኮ እንደዚህ አይነት ነገር እኮ ተፈጥሯቸውም ስላልሆነ አያውቁም። ሴቶች ናችሁ፣ ሴቶች በጣም ስለምትጨናነቁ በላይፋችሁ በኑሯችሁ አንደርስታንድ አደርጋለሁኝ። ይሄ የሆርሞን ችግር ምናምን አለብን። እኔም እኮ ያው የእናንተ ኔት የቀና መንፈስ የለብኝም እንጂ እኮ እኔ አሁን አንዳንዴ ብስጭጭት ትላለሁኝ ምናምን። ይህ የራሳችን ሙድ ይለያል፣ እና አንደርስታንድ አደርጋለሁ። እዚህ አሜሪካ ነገር የተቀመጣችሁ በዲፕሬሽን የተጨናነቃችሁ ሴቶች አላችሁ፣ እና ዘላችሁ ሰቨን ኢለቨን ካስኮ ዋልማርት በቀን እንዴ ምናምን ብላችሁ ማለት ነገሮችን ትዘራዝራላችሁ ሰዋት ሰዋት እንዴ ካስኩ ሄጄ በገዛም እቺ ሜምበርሺፕ እኮ ከፍዬ ምናምን እኮ ነው። ምን ችግር አለው አሁን? ዋይ ዩ ሃቭ ቱ ላይክ ይሄ ተካስ እኮ ነው ምናምን ምን ምን አስፈለገው? ወይ ይሄ ነጭ መኪና ካጠገቤ ሲወጣ አይኔ ላይ አንጸባርቆ ነበረ፣ ጨለመብኝ። የአይን ግርዶች ላይ ያጋጥመኝ እንዴ ተረጋጉ፣ ተረጋጉ። በጣም በጣም ነው እንዴ ያናሉቻችሁ የምትቀኑት። በጣም በጣም ላይክ የቅናት መንፈስ አለባችሁ። ምን ሆናችሁ ነው አሁን? ሴቶች ሴቶች በብዛት ትቀናላችሁ። ምንድን ነው ችግራችሁ? የጎደላችሁ ነገር አለ ከእናንተ ላይ? ከሴትነትሽ ላይ የጎደለሽ ነገር አለ? ምንድን ነው ችግርሽ? ወይ አንዷ ወልዳ ጥሩ ትዳር ምናምን ስላላት ያያ ያስቀናሻል። አንቺ ደግሞ ወይ እሷን አይነት ኑሮ እንዳት ኑሪ ተሰጥቶሽ ከሆነስ እግዚአብሔር ሲፈጥርሽ አንቺን ልክ እንደሷ ሀብታም ሆነሽ እንዳት ኑሪ ማለት እንደዚህ አይነት ድል ከተሰጠሽስ ምንድን ነው እንደዚህ በጣም በጣም በጣም የምትቀኑ ሴቶች ችግራችሁ ምንድን ነው? በጣም በጣም በጣም ነው እንደ ክፋት የምታስቡት በየቀኑ እንዴ ስትተኙ ምናምን እንቅልፋተኙ። በጣም እንደዚህ ሴቶች አላችሁ። በቃ ላይክ አይ ካን ሲ ላይክ የሆነ ውስጣችሁ በክፋት በተንኮል በሸር እንደ አንድ ሰው ልጅ ከወለደ ጥሩ ትዳር ካላት ልጅ ከወለደች ድብን ብለሽ ምናምን ትቀኛለሽ። ማማዬ እንዴ ልጅ እኮ አንቺ ደግሞ እዚህ ምድር ላይ ድንገት ኮ ልጅ እንዳትወልጂ የተፈጠርሽ ፍጡር ልትሆኚ እኮ ትችያለሽ። ይሄንን እኮ ማሰብ አለብሽ የሆነች ጓደኛሽ ነርስ ወይም ዶክተር ምናምን እያጠናሽ ከሆነ እሷ ያጠናችሁን እሷ የተማረችውን ነገር ለመማር ማለት ነው። ዝምብልሽ ና የሆነ አልሞላ ያለ ጉድጓ ስትቆፍሪ ምናምን ትወያለሽ። ዋይ ዋይ፣ ለአንቺ እኮ ሌላ ነገር አለ፣ ለአንቺ ሌላ እድል አለ። ለአንቺ ደግሞ እግዚአብሔር እዚህ ምድር ላይ እስከምትኖሪ ድረስ የሰጠሽ እድል አለ። ጓደኛ ይህን ስላርገች እኔ እንደዚህ ልሁን፣ ጓደኛ ይህን ልብስ ስለለበሰች እኔ እንደሷ ለልበስ፣ ጓደኛ እንዲህ ስለበላች እኔ ልልበስ፣ ምን አባሽ እንዴ እራስሽን ሆነሽ ኑሪ። ማማዬ ወደ ኋላ አትይ፣ ወደ ፊትም ሲቀጥ ሲጀምር ያለፍሽ ነገር እንደዚህ ዞረሽ ወደኋላ ማየት አትችም፣ አያስፈልግም። ዝም ብለሽ ቆስቁሽ ወደ ፊት ለፊት የአንቺ ሌላ ነው፣ የእሷ ሌላ ነው፣ የኔ ሌላ ነው፣ የሁላችንም ሌላ ነው። እንዴ ምንድን ነው ሁላችን? አንተ ደግሞ ደንቆሮ ትክክል፣ ትክክል እያለ መጣ። አውቅ እኮ ነው እንዳነብለት። ደንቆሮ፣ ደደብ፣ ዶማ፣ መሀየ የወንድ ይሁን፣ ጋለሞታ፣ ሽማግሌ ወይናን ኧረ እንሰራለን እግዚአብሔርን ኧረ ዶላሮች እየተሯሯጡ ነው ስልክ ላይ። ወይናን ኧረ ኢን ዶላር ክለብ እነዚህ ኢትዮጵያኖች አንበሳ ይወርዱልሽ እና ማለት ነው። ሴቶችዬ በጣም በጣም አትቅኑ፣ በጣም በጣም ፍርክስክስ አትብሉ። የራሳችሁ ኑሮ ኑሮ እኔ እግዚአብሔርን አመራችሁ እኔ ስለ በማንኛውም ህይወት ብትለብሱ ብትዘንጡ ምንም የምታረጉን ነገር አልቀነም። ጀስ ዶ ምክንያቱም የራሴ የሆነ ህይወቴን ነው የምኖረው። እኔ ማነኝ እንዲህ ነኝ። በቃ እግዚአብሔር እኔን እንደዚህ አድርጎ ስለፈጠረኝ አሁን ያለሁበት ምንም አላነሰኝም። በቃ ደስ የሚል ነገር አለኝ፣ እግዚአብሔር የሰጠኝ የበላይ እኮ። ከኔ በላይ የሆነች የአማረባት ኑሮ የተሳካ ምናምን፣ በተለያየ ነገር የአማረች ሴት ልትኖር ትችላለች። ወን አይሰይዳት አምናታው ኪና አባውት ላይክ ስለ መልክ ምናምን አይደለም የማወራው የሰው ልጅ ጠቅላላ እግዚአብሔር አንድ አድርጎ ነው የፈጠረኝ። ጥርስሽ ካላማረ የእኔ ጥርስ ሊያምር ይችላል። አይንሽ ካላማረ የአንዱ አይን ሊያምር እንዴ እንዴ። ሁላችንም የተለያየ አይን አለን የምናይበት። እኔ ስለ መልክ ሳይሆን ማውራው ስለ ኑሮ። አትቁኑ በቃ ሴቶች አትቁኑ፣ በቅናት እራሳችሁን አትረብሹ። አንቺን የሚመስል ጋለሞታ ወንድ አጠገብሽ አስቀምጥሽ አበረሽ እየተኛሽ አንደኛዋ ደግሞ ድንገት ሲክስ ፓክ ያለው ምናምን ቆንጆ ባል ካለ በሱ ቅናት ቁንጥጥ አድርጎሽ ቅናት ቆፍሮሽ ቅናት ሰላምሽን አይቶሽ እንዲ አይንሽን አግሮ ጥርጥሽ እዚህ ቲክቶክ ላይ በቃ እንዲ እንዲ ያረግሽ እንዲ እንዲ ስትሯሯጡ ትውላለች። ምንድነው ችግራችሁ? አትቅኑ። ጥሩ አይደለም ቅናት። ዘላችሁ መታችሁ አንቺ እንደዚህ እንደዚህ አትበሉ። ራሳችሁ መኮናችሁ እዩልንም እምትሉን እዩልንም አትብሉ፣ አትበሉ። እዩልኝ እዩልኝ፣ ልጆቼን እዩልኝ፣ መበላውን ነገር እዩልኝ፣ ልብሴን እዩልኝ፣ ጫማይን እዩልኝ፣ ቦርሳይን እዩልኝ፣ እዩልኝም ጥሩ አይደለም። አንተ ሰውዬ በብሎክ ነው ማስወጣት የምናባ፣ ትክክል ነው ያን ታክቲክ ካቦ ደደብሽ ማግሊ ኤው እዩልኝ እዩልኝ አትበሉ። እናንተ አሁን ዛሬ ላይ ሆናችሁ እኔም እናንተም ዛሬ ላይ ሆናችሁ ነገን ነው መፍራት ያለብን። ነገ እንዴ ነገ ኮኑ ሰው ላይ ችግር እያመጣ ያለው ነገ ኮኑ ልትታመሚ የምትችው ነገ ኮኑ የሆነ ችግር ሊያጋጥምሽ፣ ነገን እየፈራችሁ እግዚአብሔርን እየተማጸናችሁ ኑሩ ነገ እኔንም አትፍሩ፣ እሱንም አትፍሩ፣ እሷንም አትፍሩ፣ ማንንም አትፍሩ። ነገን ብቻ ፍሩ። ምክንያቱም ነገ ነው ጉድ የሚያመጣው። እዚህ ሶሻል ሚዲያ ላይ አለን ጨዋነን ስነስርዓት ያለንን ፌመስነን ምናምን ምናምን ያሉ በሙሉ ነገ ሳያውቁ እኮ ነው። በዛ ሰዓት ነገን ስለማያውቁ ዝም ብሎ ዘጭ ብሎ አፋቸውን ሲከፍቱ ነገ ሲነጣ ይዋረዳሉ። ስለዚህ ነገን ፍሩ፣ እኔንም አትፍሩ፣ ነገን። አዳሜ ነገን ፈርተሽ ኑሪ። የሚሞቀኝስ ነገር ነገን ፈርተሽ ኑሪ ማማዬ። ነገ ነው ችግር ይዞ የሚመጣው። ነገ ነው ጉበት በሽታ፣ ነገ ነው ስኳር በሽታ፣ ነገ ነው ካንሰር በሽታ፣ ነገ ነው ራስ ምታት፣ ወር ቁርጠት፣ የማያቋርጥ የልብ ሕመም፣ የተለያየ ነገር ነገ ነው የሚመጣብሽ። ነገን ፍሪ እና ለነገሽ ማለት ነው ዛሬ ላይ እግርሽን ሁለት እግርሽን ዘጭ አድርገሽ ስለነገሽ ዛሬ እግዚአብሔርሽን ተማጸኝ። የነገ ይህን አሳምርልኝ ብለሽ አይንሽን አፍጠጠሽ መትሽ አናቡ ላይ ትኩር ብለሽ በጣም በጣም አትቅኝ። እኔ አሁን ምን ነው የሚቀናብኝ? ይቦራ ቆሻሻ ለዝቢያነት አላሻኝ። ይው ብቻ ተንኮል ተንኮል አትዝሩ። እግዚአብሔርን እንደ ነገ ሰውን የሚያዋርድ ነገር የለም። ስለዚህ እኔን ከምትፈሪ ነገሽን ፍሪ። እንዴ እኔ ምን አባሻጥሽ? እኔ ራሴ አሁን ነገን ፈራለሁ። ዛሬ እዚህ ጋር ሆኚ እናንተ ጋር እንድያወሩ ነው። ነገ ደግሞ ምን ላወራች ሊሆን ምን አውርች? የኢትዮጵያን ህዝብ አስቀይም ይሆን ነገ ይሆን አንጥ ምን ቢፍ ወይ አረብ ጌታ፣ እብደቴ ሊጀምረኝ ነው ስለ ነገ ሳስበው፣ ተልሽ ጌታ ብዙዎቹ ሲዋረዱ ሆነ ሲሳቀቁ ሲጨነቁ፣ ሲሳቃዩ፣ ሲታመሙ በብዙ ነገር ሲንቀሳቀሱ የምናየው ነገ ላይ ነው። እኔ በቃ እኔ ላይ እንደ ፍጥጥ ብላችሁ አትዩ። እኔ ሀናቡ እባላለሁ። ገመሪ ለልቲ ጋ ግባና ቁጭ ብለህ አውራ አንተ ፈትፋች፣ ፈትፋቻም ሽማግሌ፣ ጭገራም፣ የሸበትክ ያረጀሽ ሽማግሌ የማላውቅ መሰለህ? እንዴት እንደማውቅ ታውቃለህ? ደንቆሮ፣ መሀይም፣ አቋምህን፣ ምንህን ሁሉ ነገር አይቻለሁ። ይቻለው ጋለሞታ

ይሄንን የረገበ የተንዘላዘለ ቆለጥህን ጋር ጊዜ መታ አንዴ ትክክል አንዴ ገብርኤልን አንዴ ምናምን ትላለህ። ትክክል የሚል ነገር የሚል ነገር በእጅ ላይ ጽፋ እዛ አስፈንዳ ትብዳክ ኖ ኩማ ከማ ናው ኖ ኖ ኖ ኖ አይ ሃቭ ቱ ጎ ስራ አለብኝ። ምን አባቱ እዚህ ደንቆሮ ሽማግሌ ምን የሚሉ ቄስ፣ አንተ የቲክቶክ ቄስ ነህ። ጭንቅላት ላይ ጠምጥመክ ሚጠመጥ ሚጠምጥም እበት ይሄንን ፈልገህ አረላ አስሬ ትክክል ትክክል የምትለው ሰላም ናችሁ? ሁሉ ሰላም እንትን አልኩኛል። ትንሽ ባካፕ አደረኩኝ። ያ ምክንያቱም እኔ እንደ እናንተ የሶሻል ሚዲያ እንደ እንትን አይደለሁኝም፣ ሱስ የለብኝም። ራሴን ራሱ ፊቴን አሳይቼ በዚህ ቲክቶክ ላይ የመጀመሪያ ነው። ፋራ ነበርኩኝ፣ የመጨረሻ ስልጡን አራዳ ነበርኩኝ። እና ለዛ ነው ፊቴን ያስመታሁት እንጂ ስለ ሶሻል ሚዲያ በጣም የማቅበው ኑሮ አይስዌር ላይክ በፎቶ በምናም እንጂ የምገባው ፊቴን ራሱ አላስመታም ነበር። እና ሶሻል ሚዲያ አልወድም ይጨንቀኛል ትጨንቁኛላችሁ። እናንተ ትጨንቁኛላችሁ። ይህ ኮመንታችሁ ይጨንቀኛል። ተሰብስባችሁ በገስት በምናምን ስታወሩ ወዲያችሁ ይጨንቀኛል። በጣም ስለሚጨንቀኝ ማለት ነው፣ ይችን ሁለት ቀን ማለት ነው ሆዳን ማማ የምን ሆነሽ ነው ተረጋጊ፣ ምናም ብዬ ራሴን ለመቆጣጠር ይሆናል አይደል? ባካፕ የሚባል ነገር አለ። ትንሽ ባካፕ ባልኩኝ ሱስ ይዞኛል እንደነሱ ወይስ አላይዘኝም? ምክንያቱም አንዳንዶቻችሁን ዝም ብዬ አያችኋለሁ። ኦልሞስት ላይክ ትዌኒ ፎር አወር ስልካችሁ ላይ ያገኛችኋለሁ። እዚህ ቤታችሁን ከፍታችሁ ከቤታችሁ ስትወጡ ስትጨርሱ ደግሞ ገስት ላይ ከገስት እንዲሁ ደም እንደጠማው ምናምን እንዲሁ እንዲሁ ስትሯሯጡ እንዲህ የሰው ልጅ እንዴት ነው ቆይ የሚያደርጉን ነገር የለም እኔ አታፍሩ አታፍሩም አታፍሩ አያሳፍራችሁ መሆን የራሳችሁን ቤት ከፍታላችሁ ከቤታችሁ ትወጡና ገስ ትሄዳላችሁ ከዚ በኮመንት እንዲሁ እንዲሁ ቲክቶክ ላይ ምንም አላመለጠህም እበት ዝም ብለህ አዳምጥ ደደብ እንዲህ የጫን ኮንፊት ነበር በጠፊ ነበር ማጠናገር አንተን ደግሞ ጋለሞታ እንዴ ምን ሆናችሁ ነው ይሁነ እንዴ እኔ ፈራውኝ ይችን ሁለት ቀን ማለት ነው። እኔ ባይዘው ወይ ለጭ ወይ ነው ዝም ብዬ ከሰው ጋር የምዋጋው፣ ከረረ ከረረ ስታረጉ ቢ ሆዳ የሚዋጉሽን ታውቂያለሽ፣ ትዋጊያቻለሽ። ግን ትንሽ እስቲ ቆይ እራስሽን ገምግሚ። እውነት እውነት አንቺ የሶሻል ሚዲያ ሱስ አለብሽ? እውነት ሀናቡ ፎሎወር ትፈልጋለሽ እንዴ? እውነት ሀናቡ እዚህ ሶሻል ሚዲያ መፈመስ ትፈልጊያለሽ ወይስ አትፈልጊም? ያሉሽ አሉት እውነት ነው ወይስ አይደለም? ማልኩኝ እና ወደ ኋላ እንዴ ወጣፋክ ተረጋጉ። እንደዚህ ነገር አልወድም እኔ እቺ ፊንገር ሾው ለሷ እኮ ለመልስ ትንሽ በስሷል፣ አይደል የሆነ ነገር ጣል ላደረግባን የገባሁት እኔ ወጣለሁ እና ራሴን ለማረጋጋት ብዬ ራቅ አልኩኝ። አይውዝ ላይ የሆነ በቃ ደበረኝ በጣም ይነርጃችሁ፣ ይሸክከኛል በቃ ይሁን እዚህ ትከሻ ይሉሉ የተቀመጣችሁ መሰላችሁ። እኔም ወደው እስፖርት ቤት እኔ ሙቪ ይሁን በቃ ወጥቶ ምናምን ነገር እንዲህ እዚህ ሊዮ ስለሆንኩኝ ማለት ነው። ይሁን ደስ ይለኛል፣ በቃ የሰዎችን አቴንሽን መስረቅ ምናምን ስትራመድ የሆነ ቦታ እንዴ እንዴ አይነት ነገር ይሁን እንዴ፣ ስልኬ ላይ ተንጠልጥዬ ይሄን የማላውቀውን ኅብረተሰብ እናንተ የምታቁኝ፣ እኔም አላቃችሁ፣ በኮመንት አናት አናቴ ልብልብ። እኔ ለእናንተ ቦታ ሰልጥቼ ራሴን ሰረብሽ እንዴ ምንድን ነው እሱ። ተረጋጉ፣ መረጋጋት የሚባል ነገር አለ። በጣም በጣም በጣም አትጨናነቁ። ራሳችሁን መስላችሁ ኑሩ፣ አትቅኑ ይሁነ በቃ ይሁነ፣ እንዴ ሰው ብታጂ አብሮሽ የሚሆን ሰው ምናምን ራሱ ብታጡ ቤት ውስጥ ለብቻችሁ ከታችሁ፣ ቴንኪ ፎር ዘ ጊፍት ግን አይዶን ኒድር ቤታ ውስጥ ምናምን ንክ መስታወት የለም። እንዲ ቤት እኔ መኝታ ቤቴ ከእኔና ባሌ ስንናጭ ማለት ነው ግድንግድ መስታወት አለ ቤታችን ውስጥ መኝታ ቤት ውስጥ እኔ እኔና ባሌ የፖዚሽን አይነት እየቀያየረን የምንናጭበት ያን እዛ መስታወት ላይ ከፈለኩ ራቁቴ ከፈለኩ ለብሼ በሆነ በሆነ ነገር ቁጭ ብዬ ራሴን አዝናናለሁ፣ ደንሳለሁ፣ ቂጤን ወደ ኋላ ዞሮ አድርጌ ያለሁኝ ይሁን እንደዚህ እንደዚህ። የለም አታውቁም፣ ምንም የለም ማለት ነው በቃ እዚህ ስልክ ላይ ነው። አንተ ማይ ሌዲ ብለህ መጣ አንተ እያየሁክ ነው። ይሁን ይሁን ፈን የምታደርጉት ነገር የለም። በጣም በጣም ነው፣ እንደዚህ ሶሻል ሚዲያ ላይ አዴክትሽ ምናምን። ይሁን በጣም እንትን ብላችሁ ምናምን እዚህ ላይ ነው በቃ የምንኖሩት፣ እዚሁ ነው።

አንተ እኛ የአሜሪካን ሙድ አይደለም። እዚህ ምን ይሄ አንተ ሚኪ የምትባል እኛ ሸገሮች ነን፣ እኛ እየሸገረ አንተ ሬሊ ሀበሻ አይደለክም። አንተ እዚህ አሜሪካ ነገር የኖርክ የጠነባሽ ሽማግሌንክ፣ እዚህ አሜሪካ ነገር አርገው ሙድክን ከኛ ቤት ውጣ። በጥፊ ነበር ማለት አንተ ነው ላግኝህ ደግሞ ጠበቅ፣ እየቆፈርኩ ነው ላግኝህ። አሁን ሰመር መጥቷል አይደለ? ቢች ዳር ማለት ነው። ዊል ዊል ስትል እኔ አልጠፋን፣ እዩ አታቀኝም። በፓንትና በጡስ ማሳጃ ነው ቢች ዳር ባይስክል እየነዳው ራሱ፣ ሳይክል እየነዳው ራሱ ባገኝ፣ በዛ በሳይክል አናት ላይ ነው የምሄድበት። ከዛ በኋላ አክሲደንት ላለኝ ጠብቅ። አውቄ ነው ዝም ያልኩ የረሳው ለ እንዳይመስልም ኒወይሚንልምቀት እና ማለት ነው በቃ ተረጋቡ። ሀናቡ ስባለ በማስረጃ ነው። አይ ደውንት ጊበፋክ አይ ጀስት ደውንት ጊበፋክ ምንም ምንም መስሎ አይታየኝም። ስሰርዊ ምንም መስሎ አይታየኝም። ምንም ነገር አይመስለኝም። እንደገና እኔ ሀናቡ መፈመስ አልፈልግም። እረ በመድኃኔዓለም እንደው ከፈለጋችሁ ስልኬ ላይ የጫናችሁትን አንሱ አንሱና ሂዱ። እንደኔ እኮ የዛሬ አራት ዓመት ብፈልግ እኮ ይሄኔ እኮ ወደ አራት መቶ ሺ አምስት መቶ ሺ ፎሎወር እኮ ይኖረኛል። ስልክ እንዲህ እንዲህ ይብል ሀና ቡን አይቶ የሚያልፉ ሰው እኮ የለም። አብዛኛው ፎሎ እያደረጉኝ እኮ ነው የሚያልፉት። ምኔ ነው የሚጠላው? ምኔ ነው የሚደብረው እንዴ? አውቃለኋ ምን እንደምጫወት ምን እንደመውራካ አውቃለሁኝ። ምኑ ናችሁ ነው፣ ተረጋጉ እንዴ። እና ማለት እና ግን እንዴት ናቸው? ሰላም ነው? ሁሉ ሰላም? እኔ በጣም በጣም ነው የምታስቁኝ እግዚአብሔርን እና ጂጂኪ ምንድን ያለችኝ አወራረሽ ምናምን ብላለች። እና አውራውኝ እንደዚህ እንደዚህ አልኩባቸዋል። አይ በቃ እንዲህ ነው የሚያደርግኝ። እንዲህ ባህሌ ላይ ራሱ ማለት ነው። ከታች አስተኛውና ከላይ ላይ እንዲንዲንዲንዲ ሶስት መቶ ስልሳ እንዲ ይሽከረከራሉ፣ እንዲህ ይገለበጣሉ። እንዲህ የሚያደርግ ነገር አለብኝ። እማማ ለልቲ እንደምን አደሩ? ደህና አደሩ እና ስለዚህ ማለት ነው ምንድን ነበር የመጣሁት ጌታን። በቃ እኮ የምረሳው ነገርስ እኔ በቃ ወጥቼ ዝ ዶላር ይላል ይሄ ያው ሚኪ የሚባል ገንቆሮ ሽማግሌ እዚህ የአሜሪካ ነገር ያለ ስልኩ ኮምፒውተር ላይ ቁጭ ብሎ ቆለጡና ቂጡ እንዲህ ተጣብቆ ማለት ነው እንዲህ እንዲህ እንዲህ እያደረገ መከራውን ያለ ብርሰ፣ እኔ ያናቡ ደግሞ እንዲህ እንዲህ እየተራመድኩ ነው ብርሰ፣ እሱም አይሰራውን ብር ሰርቼ ይገባል። ይሄ ሚኪ የሚባል አሜሪካ ነገር ያለ ረገጣ እችላለሁ ብሎ መራገጥ ስጀምር ከኔ ጋር ኮምፒውተሩን አምጥቶ አሳየ። ይዶን ኖ ዚስ ይሄንን አታውቂም፣ ይሄንን አታውቂም እሚል እንደዚህ ብሎ ኮምፒ ከእሱ የበለጠ ብርዘግች ይገባል ከፈለኩ ደደብ የሰው ልክ ማታቁ በሞላ ምድረጋ ለሞታ ምን ይሻላችኋል? ምን ሆናችሁ? ለምን ዝም ብላችሁ ይሄ ዓለም ያበቃለት አስተማሪዎች፣ በቄሶቹ፣ ምናምኖቹ የሚያገባኝ ነገር የለም። ፓስተሮቹም ሆኑ ቄሶች፣ ምናምን እናቃለን የምትሉ ጠቅላላ አብቅቶለታል ትሉናላችሁ። አሁን እዚህ ባበቃለት ምድር ላይ እየኖረ ለምንድነው ያበቃለት ጭው የምንጫወተው? ምን ዝም ብለን ለምን አናጋል አልና ላይክ ዝም ብለን ለምን አንለፈልፍ? ዝም ብለን አንቀባጥር? ግን ስንቀባጥር፣ ስንለፈልፍ፣ ስናውራ we have to make sure like የሰዎችን መብት የማይነካ የሰዎችን ይሄ ሃይማኖት የሚባል ነገር ዘር የሚባል ነገር አገር መበጥበጥ የሚባል ነገር እማይነካ ነገር ሁሉ ዝም ብለን ለምን አናላግጥም? ለምን አላጋጭ ግሩፖች አንሆንም? ዝም ብለን አፋችንን ከምንከፍት ያውሉነ ነገር ትናንትና ስሜታዊ ሆናችሁ በዘር ተነስታችሁ ዛሬ ከዘር ወጣችሁ እናቅሻለን ዘረኛ ነበርሽ ይልሻል ይነሱናል። ትናንትና ስሜታዊ ሆናችሁ መጽሐፍ ቅዱስ ይዛችሁ መጣችሁ እያነበባችሁልን እኛም እየተማርን ነው ስንል ቆይታችሁ ደግሞ ዛሬ ከስሜታችሁ ስትወጡ ተሳዳቢ ትሆኑና እንደ አንቺ እኮ እናቅሽ ነበረ አስተማሪ ነበረሽ እንዲህ የያዝነውን ነገር ሳንለቅ እንዲህ ስሜትታዊ አትሁኑ። በቃ ስሜት የሚባል ነገር ከላያችሁ ላይ ስሜት የሚያስፈልገው አልጋ ላይ ከባልሽ ጋር ስትሳረሪ ብቻ ነው። ስሜት ውስጥ መግባት ያለብሽ አልጋ ላይ ከባልሽ ጋር ስትሳረሪ ስሜት ውስጥ ይቢ። በቃ የመጨረሻ ስምት ምጥ ብለሽ ማለት ነው። ራሽን አስደስቺ። እዚህ ግን ሶሻል ሚዲያ ላይ ስሜታ የሆናችሁ አትምጡ፣ አትምጡ ስሜታ የሆናችሁ ሴክሲ የሆናችሁ እዚህ እዚህ አበሾ አሁን ሴቶቹ አያችኋሉ። ስሜታ የሆናችሁ ምናምን አሁን ለምሳሌ የዱባይ አሸርሙጣ አም ሶሪ ደሞ በዚህም እንዳታለቅስ እሷ ምናምን እንዴ ስልክ ላይ መስኮት ያያያች ማም ሴክስ ምንት ነው ለማን ነው? እነዚህ አይቱ ወይ ስታምሪ እኔ ቆንጆ ሴክስ ነሽ ይሁሃት እነሱ እንዲሉሽ በክት ዝም ብለሽ አላግጪ ደደብ። ምን ይላሉ እነዚህ? ስሜታ ይሁኑ እና ልጆቻቸውን ይዙና በቃ የአንቺ ልጅ አንቺ እኮ ነው የሚያስደስሽኛ ነው ያስደስተነማማይ ስምብልሽ ስሜታችሁን ተቆጣጠሩ በቃ። እኔ በአጠቃላይ ባጭሩ የምነግራችሁ እኔም ልቆጣጠር እናንተም ልቆ ማማ የኔ ቆንጆ እንዴት ነው እንሽልኝ እኔ ጣፋጭ ሰላም ነው አግዘ ተረጋጉ። እኔ ራሴ መረጋጋት አለብኝ። እንዴ ወገን ወዴት ወዴት ነው ስሜትሽን? እዚህ ሶሻል ሚዲያ ላይ አይደለም ለኛ ለሱም ለሷም አይደለም። ስሜትሽን ስብስብ ብታረጊና ያ ባልሽ ከስራ ደክሞት ሲመጣ ወይ አንቺም ከስራ ደግ ስሜትሽን ስብስብ አድርገሽ ስሜትሽን ከሱ ጋር ነው ስሜት የሚባል ነገር አለ 360 69 ዶጊ ተገልብጦ ዶጊ ተዘቅዝቆ ዶጊ ምናምን እንዲ እንዲ እንዲ እያለ ስሜት የሚገለጽበት ብዙ ነገር እያለ እናንተ ምን አባታችሁ ሆናችሁ? ስሜታዊ እየሆናችሁ እዚህ ቲክቶክ ላይ ብዙ ነገር የምታደርጉት አይ ዩ ግራክ ወይኔ ያን የለካ ጥሩ ሴት ነሽ። ጓደኛዬ ናት እና ሀና ዐይንቱ አለችኝ። በር ከፍቻ ስከፍት ይቺ እብድ ናት እንደ ብላ እማወራውን ነገር አታውቅም። አዎ እብድ ነኝ እብድ ነኝ። እናንተ ወንድ ከሆናችሁ ሀናቡ ስታውራ ትለፈልፋለች ካላችሁ፣ ሀናቡ ስታውራ ትጮዋለች ካላችሁ እስቲ እኔ አንድ አንበሳ ሁለት አንበሳ አወርዳለሁኝ እዚህ ቲክቶክ ላይ። የሀናቡ አይነት እስታይል ይዤ አውራለሁ የምትይ ካለሽ አወርድልሻለሁ አንበሳ። እስቲ ነይ ስታውሪ ደግሞ እንዲህ ወይ ያሽ እየጮህ አይደለም። ስታውሪ ያምርብሻል አያምርብሽም የሚባል ነገር አለብኝ። በሉ አሁን እናቴ ሊሄድ ነው። እኔ ወይ ወይ ወይ ወይ ወይ፣ ኧረ ቢጌታዬ ኃጢያት የብዛት ሙቀት ሊገለኝ ነው። እና እንዴት ናችሁ ያገር ልጅ፣ ሰላም ናችሁ? ሁሉ ሰላም ቤተሰብ ሰብ ሰላም። ምክሪው ልፍለፍ እኔ ቆንጆ። አንቺማ ቃለሁ እንደምትወጂኝ እኔ ራሱ በጣም ነው የምወድሽ። እግዚአብሔርን በጣም በቃ የሚጨረሻል ይዚ የስልክ ላይ ብቻ ሳይሆን ከውስጤ ነው ሞልሽ ደስ ትኛለሽ። የሆነ በቃ ኢነርጂሽ አይ ካን ፊል ላይክ ኢነርጂሽን ፊል አደርገዋለሁ። የሆነ ነው በቃ ጥሩ እንትን አለሽ፣ ጥሩ ኢነርጂ አለሽ። ኦኬ፣ ለማንኛውም ይሄንን በር ከፍቶ ሰዎች እንደምጡ ሞቀኝ ሞቀኝ። እሺ፣ ፊንገር ሹ፣ እሺ፣ ፊንገር ሹ ማማ፣ ይሄ ኤስኪዝ ሚ፣ እሺ፣ ፊንገር ሹ፣ ሰላም ነው። እንደት ነሽ? በይዘሞ የማታውቁም ካላችሁ ድንገት ቪዲዮም ሰርቼ ላሳያችሁ። የማታውቁ ካላችሁም ልንገራችሁ። እኔ እና አዲስ ከፊንገር ሾው ጋር የተጣላ ነው። ስንት ሰው ነው ያለው? ወይኔ ጌታዬ ሆዬ ሶስት ሰው ነው ያለው። የሶስት ሰው ኢነርጂ ነው ላይ ያለው። ይኸው እኔ እና አዲስ ከፊንገር ሾው ጋር የተጣላ ነው። ኦልሞስት ሁለት ዓመት ይሆነናል ዛሬ እንዳይመስላችሁ። እሷ አውቃ ነው ዛሬ አስመስላ ስማቸውን ጠሮ አስፈምስ ላስፈምሳችሁ ምናምን አይደለም። የተጣላ ነው የዛሬ ኦልሞስ ሁለት ዓመት ጸቦ የተጀመረው። በአዲስ እና እሷ ናቸው፣ አዲስ እና እሷ ናቸው የተጋጁት። ከዛ እንደዛ ሲጋጩ አዲስን እየተናገረቻት እያለ ፊቱ የተጨማደደ ትልቅ ሰው የምትመስል ምናምን እያለች አዲስን እየረገጠቻት። አንዴ ደሞ ጓደኛ አለቻት፣ ከሰው ከጓደኛው ጋር ሆነ የሚያወሩት ወሬ ብልግና ነው ምናምን ብላ ወጋ አደረገችኝ። ከዛ በኋላ ላይክ ምንድነው የምታወሪው ይቺ ልጅ ምናምን አልኩና በቃ የመናገር ስለደበረኝ ለሷ መልስ መስጠት ስላልፈልኩኝ፣ በዛ ሰዓት በዛ ሰዓት ደግሞ የሆነ ጥሩ ሙድ ውስጥ ስላልነበርኩኝ አዶን ኬር ምናምን ብዬ ዝም አልኩኝ ማለት ነው። አዲስ ትንሽ ተመላልሳታለች። የተጣላ ነው እራሷ ናት የደረሰችበት። ከአዲስ ጋር በምን እንደተጋጩ አላውቅም። ይዘ ወይ ግን አዲስን ስትናገራት ከአዲስ ጋር አድርጋ እኔንም ተናግረኛለች። ገባች እና እኔንም ተናግረኛለች። ሰው ጸባችን አሁን አይደለም። አሁን ግን እሷ የእኛ የእኔና የአዲስን ጸብ መሽለታ ቲክቶክ እንትን ላይ ዩቱብ ላይ ነው የሰራችው። ያው ዩቱብ ላይ ነው የምሰራው፣ ሌላ ምንም መስሪያለት። የተናገረችው እኔን ነው መጀመሪያ የረገጠችኝ። ያው እኔም ደግሞ ዩቱብ አይከፈልሽም የተባለውን ወረቀት ማስረጃ አቅርቢ ምናምን ብዬ ስለተናገርኳትኝ፣ ሰላም ልጅ ማማዬ ስለተናገርኳትኝ ማለት ነው እሷ እና አዷት ነው እስቲ ላስፈምስሽ ምናምን ብላ ስሜን እየጠራች የተናገረችው ወ ወ ወ ዱ አይ ሉክ ላይ ከእኔ እዚህ ቲክቶክ ላይ መፈመስ የምፈልግ ሰው እመስላለሁ? የሰው ስም የማነሳው ለመፈመስ ነው ብላችሁ የምታስቡ አላችሁ። እውነት እውነት፣ እንደዛ የምታስቡ ከሆነ ተሳስታችኋል። ፊንገር ሾው አዳምጬ አዳምጬ፣ በመጀመሪያ ደረጃ አብቅቶልሻል። አይ ካን ሲ ዳት፣ እያንን እያየሁ ነው። አብቅቶልሻል፣ ይሁን በቃ። ይሄ የሶሻል ሚዲያ ውበትሽ ወድቋል፣ አብቅቶልሻል። እሱን አምነሽ ተቀበይ። እሱን ማመን ብቻ ነው ያለብሽ። ባንቺ ለመሰለሽ ያበቃልሽ ራሽን እንደ ጨዋ ራስሽን ስነ ስርዓት እንዳለው ራስሽን ብልግና ቃላት ተናግረሽ እንደማታውቂ ራስሽን ፈንግረሽ እንደማታውቂ ከኢትዮጵያ እነዚህ ፌመስ ከሚባሉት ከአርቲስቶቹ አንስተሽ እስከዚህ ቲክቶክ ምድር ላይ እስካሉ ድረስ ማለት ነው። ራስሽን እንደበላይ አድርገሽ ሰዎች ላይ ስትፈርጂ ነበር። በራስሽ ሙድ ብትንቀሳቀሺ ችግር የለውም ነበር። ሰው ላይ ስትፈርጂ ስትፈርጂ ስትፈርጂ፣ ነገ እምፍሮ ያልኳችሁ ለዚህ ነው። ጊዜ ጥሎሽ ይሄው በአሁን ሰዓት ተዋረሽ። አሁንም ደግሞ ሌላ የሚያዋርድ ነገር ሊመጣልሽ ይችላል። እጃችን ላይ ሊኖር ይችላል፣ ግን ብታቆም ይሻልሻል። በቃ ወዝሽ ጠፍቷል። አዎ ጠፍቷል። ዩቱብ ላይ ከዚህ በኋላ ድምቀት ልትሆኚ አትችም፣ አትችም። አልቆልሻል፣ አልቆልሻል ስልሽ በማስረጃ ነው። ድንገት ይህ የተወሰኑ ሴቶች አይዞሽ አይዞሽ አለዋል ስለሚሉሽ አይደለም ማየት ያለብሽ የኢትዮጵያ ስንት ሺህ ነው ስንት የኢትዮጵያ የኢትዮጵያ